የህወሓት ታጣቂዎች የድምጺ ወያነ ቢሮና ፕሬዚዳንት ጽህፈት ቤት ተቆጣጥረዋል። ሰራተኞቹን ከቢሮ ሰጥተው ሁለቱም ቢሮዎች መቆጣጠራቸውን ካረጋገጡ በኋላ የህወሓት ጽህፈት ቤት የደስታ ተኩሶ ወደ ሰማይ ተተኩሷል። የትግራይ ኃይል ታጣቂዎች የክልሉ አስተዳደር ህንፃ ላይ ከበባ መፈጸማቸው ተነገረ። በመቀሌ ነዋሪዎች ዘንድ ስጋትን ፈጥሯል። የታጠቁ የትግራይ ኃይል አባላት ደሞዝ ዘገየብን በሚል ቅሬታ መቀሌ የሚገኘውን የትግራይ ጊዜ አስተዳደር ጽህፈት ቤት ህንፃ ላይ ከበባ መፈጸማቸው ተነገረ። የትግራይ ኃይል አርሚ 31 የተባለው ክፍል ከሰባ በላይ የሚሆነው አባላትን ሮብ ህዳር 24 ቀን 2018 ዓ.ም ምሽር እንደርታ ከተባለ ቦታ ተነስተው ሐሙስ በአስተዳደሩ ህንፃ ላይ ከበባ የፈጸሙት የሰራዊቱ አባላት የነፍስ ወከፍ መሳሪያ የሆነውን ክላሽንኮቭ ጨምሮ ዲሽቃ የተባለ የቡድን መሳሪያ የታጠቁ መሆናቸውን የአይን ማኞች ተናግረዋል። ይህ በእንዲህ እንዳለ የአርሜ 31 የቅርብ አዛዦች ክስተቱን ለማርገብ ሊያናግሯቸው ቢሞክሩም ከፍተኛ ባለስልጣናት መጥተው ያነጋግሩም በሚል ሳይቀበሏቸው መቅራቻቸው ተገልጿል። የታጣቂዎቹ እንቅስቃሴ ከትናንት ጀምሮ ይታየ መሆኑን ነዋሪዎች ያመላክቱ ሲሆን በዚህም ሳቢያ በመቀሌ ነዋሪዎች ዘንድ ስጋት ፈጥሯል። የክልሉ ባለስልጣናት ውጥረቱን ለማርገብ ጥረት እያደረጉ መሆኑን የተገለጸ ሲሆን ከእኩለ ቀን በኋላ ታጣቂዎች ከጊዜያዊ አስተዳደሩ ከፍተኛ ባለስልጣናት ጋር ውይይት መጀመራቸውን አሁን የወጡ መረጃዎች ያመላክታሉ ሲል የዘገበው ቢቢሲ ነው። በአማራ ክልል ደቡብ ወሎ ዞን ለጌዳ ወረዳ ለዘመናት ከምድር ሲብላ ላይ የከረመ ነዳጅ ክምችት በተፈጥሮ አስገዳጅነት ከክርሰ ምድር በላይ መውጣቱ ተሰምቷል። ይህ ተፈጥሮ በራሷ ጊዜ ይፋ ያደረገችው ትልቅ ጸጋ በአሁኑ ሰዓት የአካባቢ ህብረተሰብ በባህላዊ አጠቃቀም ዘዴ ለኩራዝና ለቤት መገልገያ እያዋሉትና አገልግሎት እየሰጠም እንደሆነ የዘገበው የደቡብ ወሎ ዞን መንግስት ኮሚኒኬሽን ነው። ይህ ኢትዮጵያ ከደህንን ለማውጣት ፈጣሪ ራሱ ተጠቀሙበት ያለን ይህን ጸጋ እንዳለፉት ጊዜያት ኢትዮጵያ ነዳጅ ካወጣች ለዘመናት የሚመኩበት የስልጣናቸው መነሻ የሆነውን የነዳጅ ሀብት በመሬት አቀማመጡ ምክንያት ጠቅልሎ ወደ ኢትዮጵያ ያመራል ብለው የሚያመሩ የአረብ ሀገራት በሴራ እንዳንጠቀምበት እንዳያደርጉን ትኩረት መስጠት አለብን። መቼም በጥቅሉ የአፍሪካ ቀንድ የዘመኑ ትርምስምስ ቀጠና፣ የግርግር መንደር እንደ ተዋጊ ቀንድ አንበሬ ከግንባሩ የተሰጠው ይመስል ከአካባቢው የውጊያ ቀጠና እንዲሆን ካደረጉት ነገሮች መካከል ከአለም ላይ ሁሉ ሙሉ በኩል የተፈጥሯዊ ጸጋ የተቸረው ምድር በመሆኑ የቀንዱ ሀገራት ጸጋን አውጥቶ ተጋርቶ ምርትን ተገበያይቶ የጎደለውን ተሞላልቶ ተጠቃቅሞ የማደግ እድሉን እንዳይጠቀም ስለመሆኑ ሁላችንም እናው እናውቃለን እናም የሚመለከታቸው አካላት ትኩረት እንዲሰጡበትም ለማስታወስ እንወዳለን። ሰባ ስምንት የባንግላዴሽ ዜጋ የሆኑ ሰራተኞች ከሳውዲ አረቢያ ተባረው ወደ ሀገራቸው እየተመለሱ ነበር። በኢትዮጵያ አየር መንገድ ተሳፍረው በአዲስ አበባ በኩል አቋርጠው ደካ አየር ማረፊያ ሲደርሱ ግን ደነገጡ። በአየር ማረፊያው ሻንጣ መቀበያ ቆመው የራሳቸው ሻንጣዎች ሲጠባበቁ ያላሰቡት ነገር ተመለከቱ። ምክንያቱም የተከፈቱና ባዶ ሻንጣዎች በተርሚናሉ ማጓጓዣ ላይ እየታዩ ነበር። አንዳንዶቹ ከአየር መንገዱ ሰራተኞች ጋር ሲከራከሩ የታዩ ሲሆን የተወሰኑት ደግሞ የተከፈተ ሻንጣቸውን ቪዲዮ በመቅረጽ በማህበራዊ ሚዲያ ላይ አሰራጭተውታል። ይህ ካጋጠማቸው አንዷ ስትናገር ሻንጣይ ሙሉ በሙሉ ተከፍቶ ነበር። በውስጡም የነበሩት አብዛኞቹ እቃዎችም ጠፍተዋል። ቅሬታ አቅርበን ነበር፣ ነገር ግን ከአየር መንገዱ ይፋዊ መልስ አላገኘንም ብላለች። ይህንን ተከትሎ በደካ አየር ማረፊያ ውስጥ ለተወሰነ ደቂቃዎች ቢሆንም ትርምስ ተፈጥሮ ነበር። የአየር ማረፊያው ኃላፊዎች በጉዳዩ ላይ ምርመራ ለማድረግ እና ከኢትዮጵያ አየር መንገድ ጋር ለመነጋገር ቃል መግባታቸውን መረጋጋት መፈጠሩን ዘወል አፍሪካ ጆርናል ጋዜጣ ዘግቧል። እንደ ዘገባው የአየር ማረፊያው የደህንነት ካሜራዎች በመመልከት የተደረገው ምርመራ መነሻው ውጤት ሻንጣዎቹ በባንግላዴሽ ውስጥ እንዳልተከፈቱ ያሳያል። አውሮፕላኑ አዲስ አበባ ከነበረው ቆይታ ሻንጣዎቹ የሚነኩበት አሰራር ባለመኖሩ ይህ ድርጊት የተፈጠረው በሳውዲ አረቢያ ሊሆን እንደሚችልም ተገልጿል። የባንግላዴሽ ሲቪል አቪዬሽን ባለስልጣናት ባደረገው የመጀመሪያ ምርመራ እንዳስታወቀው የሳውዲ አረቢያ ባለስልጣናት የ78ቱን ሰዎች ንብረት አንድ ላይ ሰብስበው መጋዘን ውስጥ አስቀምጠው ነበር በዚያም ንብረቱን በ15 ኪሎ ግራም ከፋፍለው በተለያየ ሻንጣ ውስጥ እንዲገባ አድርገውታል ባለስልጣኑ በመግለጫው ላይ በሳውዲ አረቢያ የተጫኑ ሻንጣዎች መጀመሪያውኑ የተከፈቱ የተቀላቀሉና ያልተሟሉ ነበሩ በማለት የችግሩ መንስኤ ለማስረዳት ሞክረዋል በዚህም ጉዳይ ላይ የኢትዮጵያ አየር መንገድ በቀጥታ ስሙ እየተነሳ ቢሆንም ይህ ዘገባ እስከተጠናቀረበት ጊዜ ድረስ የሰጠው ይፋዊ መልስ የለም በተለያዩ የወንብድና ወንጀሎች ሲፈለግ የነበረው ተጠርጣሪ ታይሰን በፖሊስ ቁጥጥር ስር መዋሉን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን አስታውቀ። የተጠርጣሪው መያዝ የህግ የበላይነትን የሚያረጋግጥና በክልሉም ወንጀል ፈጽሞ መሰወር እንደማይችል ማሳያ መሆኑም ተገልጿል። የክልሉ ፖሊስ ኮሚሽን የወንጀልና የትራፊክ አደጋ ምርመራ ዘርፍ ኃላፊና ምክትል ኮሚሽነር ታከለ ታደሰ እንደገለጹ ተጠርጣሪው አገኘው አሰፋ ኃይልን የተለያዩ ወንጀሎችን በመፈጸም በፖሊስ ሲፈለግ እንደነበረ ገልጸዋል። ተጠርጣሪው በከፋ ዞን ጊምቦ ወረዳ ዮቢጦ ቀበሌ በተለምዶ 460 ተብሎ በሚጠራው መስከረም 22 ቀን 2018 ዓም በስፍራው ፍልጥ ለመጫን የገቡትን አሽከርካሪ እና ረዳቱን ያለኔ እውቅና ገብታችሁ አስጭናችኋል በሚል በታጠቀው ህገወጥ ሽጉጥ ረዳቱን በቀኝ ደረቱ ላይ አንድ ጊዜ ተኩሶ በመምታት ጉዳት አድርሶበት በአካባቢ መሰወሩ ተናግረዋል። የክልሉ ፖሊስ ኮሚሽን ከፌዴራል ፖሊስ፣ ከብሔራዊ መረጃ ደህንነት፣ ከአዲስ አበባ ፖሊስ ጋር በተደረገው ክትትል በአዲስ አበባ ላፍቶ ከተማ ፖሊስ በቁጥጥር ስር መዋሉን አስረድቷል። ተጠርጣሪው ከዚህ ቀደም በነፍስ ግድያ፣ በወንብድና ወንጀሎች ተከሶ 16 ዓመት ተፈርዶበት እንደነበረም ፖሊስ በወንጀል ሪከርድ መዝገቡ ላይ ተመዝግቦ እንደሚገኝም ጨምረው አስረድተዋል የክልሉ ፖሊስ ኮሚሽን በግለሰቡ ላይ የጀመረውን የምርመራ ውጤት እንዲያገኝ ቀደም ሲል በአካባቢው የወንብድና የነፍስ ግድያና ሌሎች ወንጀሎችን ይፈጽም እንደነበረ ህብረተሰቡ ፖሊስ ዘንድ ቀርቦ ማስረጃ እንዲሆን ጠይቀው ምርመራው እንደተጠናቀቀ ለአቃቢ ህግ በመላክ ክስ እንዲመሰረትበት ምክትል ኮሚሽነር ታከለ ገልጸዋል የማርበርግ ቫይረስ ምላሽን ለማሳደግ የሚረዳ የሙከራ ክትባት ለተጋላጭ ማህበረሰብ ክፍሎች ሊሰጥ መሆኑን ተነግሯል የማርበርግ ቫይረስ ምላሽ ለመስጠት የሚደረገውን ጥረት የሚደግፈው ከአሜሪካ መንግስት በድጋፍ የተገኘ አምስት ሺህ የማርበርግ ቫይረስ የሙከራ ክትባት ተጋላጭ ለሆኑ ዜጎች ይሰጣል ተብሏል በኢትዮጵያ የአሜሪካ አምባሳደር አርቪን ማሲንጌ ክትባቱን ለኢትዮጵያ የመድኃኒት አቅርቦት አስረክበዋል የጤና ሚኒስትር ዶክተር መቅደስ ዳባ ክትባቱን በአርማውር ሃንሰን የምርመራ ተቋም በሚመራ ፈጣን የደረጃ ሁለት ክሊኒካዊ ምርመራ ተደርጎበት ጥቅም ላይ እንዲውልም ገልጸዋል የምርመራው ተቋሙ ከኢትዮ የኢትዮጵያ ምግብና መድኃኒት ባለስልጣናት ጋር በመተባበር ቁጥጥር እንዲያደርግም አክለዋል ክትባቱ ከህዳር 29 ቀን 2018 ዓ.ም ጀምሮ መስጠት የሚጀምር ሲሆን የጤና ባለሙያዎችና ከፍተኛ ተጋላጭ ለሆኑ ቡድኖች ቅድሚያ ይሰጣል ተብሏል አምባሳደር ማሲንጊ በበኩላቸው የአሜሪካ መንግስት በባርዳና በሳቢን የክትባት ተቋማት በኩል ክትባቱ ተደራሽ ማድረጉን ገልጸው የማርበርግ ወረርሽኝ ከጀመረበት ጊዜ ጀምሮ አሜሪካ ለኢትዮጵያ ጠንካራ አጋር መሆኗን ተናግረዋል። ጤና ሚኒስቴር ወረርሽኙን ለመቅታት ከሚመለከታቸው ባለድርሻ አካላት ጋር በመሆን የምላሽ አሰጣጡን አጠናክሮ መቀጠሉንም አስታውቋል። በሱዳን ኒያላ ከተማ በደስታ በተተኮሰ ጥይት አምስት ሰላማዊ ሰዎች መገደላቸው ተሰማ። የደቡባዊ ዳርፉን ዋና ከተማ በሆነችው ኒያላ ከተማ ውስጥ ሰኞ ምሽት በተፈጠረ የደስታ ጥይት ተኩስ ሰላማዊ ሰዎች መገደላቸው ተዘገበ። ዳርፉር 24 እንደዘገበው በዕለቱ ባባኑሳ ከተማ በፈጥኖ ድራሽ ኃይል ታጣቂ እጅ መውደቋን እንደተሰማ በኒያላ ከተማ ትልቅ ደስታ የተፈጠረ ቢሆንም ወዲያውኑ ግን ሀዘን ተከትሏል። የኒያላ ከተማ ነዋሪዎችና ና የፈጥኖ ድራሽ ኃይሉ ደጋፊ በደስታ ጥይት በሚተኩሱበት ወቅት ቢያንስ አምስት ሰላማዊ ሰዎች መገደላቸውን የጠቀሰው ዘገባው ሌሎች በርካቶች የተነሳ ቆስለው በሆስፒታል እየታከሙ መሆናቸውን አስታውቋል። እንደ ዘገባው እንዲህ አይነት ድርጊት ሲፈጠር ይህ የመጀመሪያ ጊዜ አይደለም። ከዚህ ቀደም ፈጥኖ ደራሽ ኃይሉ አልፋሽርን በተቆጣጠረበት ወቅት በኒያላ ከተማ ውስጥ በተከፈተው የደስታ ተኩስ እሩምታ ቁጥራቸው ያልተገለጸ ሰላማዊ ሰዎች መሞታቸው እና መኩሰላቸውን አውስተዋል። ኒያላ ከተማ የፈጥኖ ደራሽ ኃይሉ መሪ ሌተናል ጀነራል ደጋሎ የመሰረቱት ትይዩ መንግስት ዋና ከተማ መሆኗንም ይታወቃል። በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተፈርሟል። ስምምነቱ የአማራ ክልል ርዕሰ መስተዳደር አረጋ ከበደና የአማራ ፋኖ ህዝባዊ ድርጅት ለመወከል ካፒቴን ማስረጃ ሰጠ ተፈራርመዋል። ውይይቱና ድርድሩ በአፍሪካ ህብረትና በኢጋድ አደራዳርነት ሲካሄድ ነው የቆየው። ርዕሰ መስተዳደሩ አረጋ ከበደ በአስተላለፉት መልእክት ዛሬ ለክልላችን ህዝብ የመጀመሪያ ትልቅ የሰላም ኩነት የተካሄደበት ቀን ነው ብለዋል። ከግጭት አሸናፊ ተሸናፊም የለም፣ ከሰላም ሁሉም ያተርፋል። ስምምነቱ ለሰላም ወዳጅ ህዝብ ትልቅ እፎይታን ይሰጣል ነው ያሉት። የህዝብና የመንግስትን ጥሪ ተቀብለው ዘላቂ ሰላም ለማስፈን ለመጡ ወንድሞቻችን እንደ መንግስት አድናቆትንና ክብር አለኝ ብለዋል። የአማራ ፋኖ ህዝባዊ ድርጅት በመወከል ስምምነቱን የተፈራረሙት ካፒቴን ማስረሻ ሰጠኝ በበኩላቸው ማንኛውንም ግጭት በመጨረሻ የሚፈታው በውይይትና በድርድር ነው ብለዋል። ችግሮችና የሀሳብ ልዩነት በንግግር መፍታት ፖለቲካዊ ሽንፈት ሳይሆን ጥበብና ብልጠት መሆኑን ገልጸው ችግሮችን ለመፍታት ከኢትዮጵያ ታሪካዊ ጠላቶች ጋር ማበር ተገቢ ያለመሆኑን አስገንዝበዋል። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊክ አዳዲ በበኩላቸው ስምምነቱን የሀገሪቱ ቀጣይ መዳረሻ የሚያቀና ነውን ብለዋል። በአዳማ ከተማ ምሳ ዊልቸር ለአካል ጉዳተኞች ተበርክቷል። ይህ ሁነት ከዚህ ቀደም በተለያዩ ከተሞች የተደረገ ሲሆን ድጋፍ ያደረገው ሰክሰስ ፕላስ ቻሪቴብል ኦርጋናይዜሽን ነው። በቀጣይ በሶስት ወሩ በተለያዩ ከተሞች የሚቀጥል ይሆናል። ይህ በጎ ተግባር ይበል የሚያስበል የወገን ልንባ የሚያብስ ስራ ሰርቷል እና አድናቆት ይገባዋል። ባለድርሻ አካላትም ይህንን መንግስት ከዚህ በጎ አላማ ጋራ ሊቆሙ ይገባል። የአዳማ ከተማ የሰራተኛና ማህበራዊ ጉዳይ ቢሮ ሰራተኞች ከልብ ስለሆነ ትብብራቸው ከልብ ሊመሰገኑ ይገባል ብለዋል። በመጨረሻም የሰክሰስ ፕላስ መስራች እና ማኔጂንግ ዳይሬክተር አቶ ፍሬው መንገሻና የሰክሰስ ፕላስ ቲምን እናመሰግናለን ብለዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን በህንድ ይፋዊ የሥራ ጉብኝት ለማድረግ ከአራት ዓመታት በኋላ ወደ ኒውዴልሂ አቅንተዋል። ፕሬዚዳንቱ በቆይታቸው ከህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የሀገሪቱ የንግድና ኢኮኖሚ ትብብሮችን ጨምሮ በተለያዩ የሁለትዮሽ እና ዓለም አቀፍ ጉዳዮች ላይ እንደሚወያዩም ተገልጿል። ሁለቱ የብሪክስ አባል ሀገራት ከመሪዎቹ ጎን ለጎን በተለያዩ ዘርፎች የመግባቢያ ሰነዶችና የንግድ ስምምነቶችን እንዲፈራረሙ የሩሲያ የዜና ወኪል ታስዘግቧል ሩሲያ በፈረንጆቹ በ2030 ከህንድ ጋር ያላትን የንግድ ልውውጥ 100 ቢሊዮን ዶላር የማድረስ ፍላጎት ያላት ሲሆን ሁለቱ ሀገራት በየፊናቸው የሚያቀርቧቸውን ተጨማሪ ስትራቴጂያዊ የኢኮኖሚ ትብብር ማዕቀፎች ላይ እንደሚመክሩም ይጠበቃል። በትናንትናው ዕለት ህንድ እንደሚገቡ የሚጠበቁት ፕሬዚዳንት ፑቲን ከኢንዲያ ቱደይ ጋራ ባደረጉት ቆይታ እንዳሉት ከሁለቱ ሀገራት የንግድ ልውጦች ዘጠና በመቶ የሚሆነው በራሳቸው የመገበያያ ገንዘብ አማካኝነት የተከናወነ ነው። ሞስኮና ኒው ዴልሂ ህጋዊ ጥቅሞቻቸውን ከማስጠበቅ ውጭ ከየትኛውም ሀገር ጋራ ወደ ግጭት ውስጥ የመግባት ፍላጎት የላቸውም ነው ያሉት።